ሰውም አልገባም። ኧረ ቀየርሻቸው። አሁን እንዴት ሊጥቅ ያው ዩቲዩብ እና ቲክቶክ ዴሊት አድርጌ ደግሞ በምን ልዝናና? ይደብራል እኮ ቲክቶክና ዩቲዩብ ዴሊት አድርጌ በምን ልዝናና? ይደብራል እኮ ደግሞ የአመዳም ቤት። ድሌት ላረግ ነይ! አው እግዚአብሔር ይላረግ ብዬ እያሰብኩ ነበር ነው እንኳን እንኳን

የዛሬ የታረቅና ነው። ሁለተኛ እኮ ህይወቷ ውስጥ አይገባም እኮ ልጁ። ሩኬ አይሜ ማለት ነው። አሁን አይሜ ለምን እንደዚህ እንደምትሆን እየታወቃለች። ከዚህ በፊት ብራንክ አደረገች ይችላል አይደለ? ያ ብራንክ ስታደርግ እያመነጨቀች ምን እያደረገች እየሰደበች ምናምን ነው ያደረገችው አይደለ? ከዛም በኋላ ስለ መከራ አይቶ ታረቁ። ከዛም ድጋሜ እሱ አመጣ ሲያመጣ ለምን አመጣ? በቃ እሷ ያን ሰዓት አለች እኮ ሃይል አንተ ስለምወድና አንተ ስለማከብር ነው ለእሷ ይቅርታ ያደረኩት። ከዚህ በፊት እንደዛ ብላኝ እንደዛ አርጋኝ አለች አደለም? እሷ አሁን ያን ጊዜ የያን ጊዜ አሁን እየተበቀለች ነው፣ ገብቶሻል? ያን ጊዜ አሁን አይ ፍጼ ስታመጣ ፍጼ ስታመጣ ፍጼ አንድ ቃለ ከቡሩፌ ጋር አልተነጋገረ አልተሳዳደበ ምንም አላለም። ፍቅር ከሱ ያዘኝ ብላ ነው ያመጣች። እቺ ደግሞ ፍቅረኛ ነው ብላ መጣ አመነጨቀች። ምናምን ጨውነትሽ ረጅም ልብስ ስለለበሽ ነው ምናምን እያለቻታል ነበረ። ያ በቃል ዛሬ የወጣች ነው አይኔ

አልጋላ ሲቆጭ ነው። አይሚ ሙሉ በሙሉ ንግግር ነው የምትሄደው የተናገረው አማርኛ ያለ ሁሉንም የሀይሚ እንደወሰደው ይሄን ማለት አልነበረበትም። ለምን ሀይሚ ብትል ይሄን ነገር ላይ አላደርገችም። እሱ ራሱ አድርጎ እንዴት ነገር

እንደዚህ ላይ ከካሜራ ጀርባ ምን እንደነበራቸው ምን አውቃለሁ። አይሚ ያለቱ ነገር እናለ ይሄ ደግሞ ማለት ነው። ብዙ ደግሞ መናገር ያለበት ብሩኬ ሳይሆን ሚስቱ ነው። ለምን ሲደውልሽ ስልክ ለምን አላነሰትም፣ ሚሴት ለምን አልመለሽም ብሎ መጠየቅ ያለ ብሩኬ ሳይሆን ልጁ ነው። ሚስቷ ነው፣ ፍቅረኛው ተብዮ ማለት ነው። እጅ ብሩኬ ምን ያውቃል? ምን ስራ አለ? አይደለም ብሩኬ ጠራ? ለምን ትሄዳለች? ለምን ትሄዳለች? ብሩኬ መቼም ሄዶ ወጥቶ አስሮ አላመጣም። ለምን ትሄዳለች? አሁንም ማለት ነው፣ አሁንም ብሩክ ጥፋት አልጋ ላይ እንደዛ እንደዛ ማድረግ ጥፋቱ ነው። ግን ደግሞ እሱ ይሄ ነገር ይመጣል ብሎ አላሰበም። ግን እሷ ገንዘብ ማሰብ አለባት ሴት አይደለች? እሷ ይሄን ስትሰራው ለምን አላሰበችውም? ብሩክ ላይ የሚመጣው አንቺ

ደግሞ ብሩኬ፣ ችግሩ የብሩኬ ችግር ምን እንደሆነ የታውቃለች። ትናንትና ልጁ ምን አለው? ከእሷ አጠገብ ራቅ ሲለው እሺ፣ እኔ እርቅ አለው ማለት አለበት። እሱ ምን አለ? እሱ አልፈልግም ራቀኝ ካለች እርቅ አለው አለች ማለት የለበትም። እሺ፣ አንተ እጅን ብቻ አይቅርታ አርግልኝ፣ አርግላትና ተቀበላት። እኔ ከእናንተ ይወት እርቅ አለው ማለት አለበት። ብሩኬም ማለት ነው። ይሄ ትክክል ነው። ሀይ የምትፈት ጌታ

ደግሞ እኔ የምፈረው እኮ ሀይሚዬ ብቻዋን አድርገው። አይ እዛ በደንብ ሀይሚ እሳት ለብሳለች። በጌታ ስም እኔ ፈረዋት ጌታትስእሳት ለብሳት፣ እሳት ጎርሳ። ለምን ቀላል ለብሳለች? እሳት ነው የለብሽ ውይ፣ አንዳንድ ቦታ ደግሞ ያስቡኛል፣ አንዳንድ ደግሞ ያስቡኛል። እንዴት እንደፈነጠረች አን ብክ ጉበ ብሩክም ገርሞታል። ምን ሆነሽ ነው ብሏል።

ማታ ራሱ ነው ያለው። ሃይሜ ጋር ነው እግዚአብሔር ቁልፍ ያለው። ለምን እንደሆነ አላውቅም። ሁሌ ማለት ነው ሁሌ አይም እና ቡርኬ ጋር ችግር ሲፈጠር ሮታና አብሽ ጋር ይፈጠራል። ለምንድን ነው ግን? በጌታ እኔ እንጃ። ደግሞ ሩታና አብሽ ማታ ደግሞ ምን አይነት ጉድ ነው? እግዚአብሔር እነሱም ጀመሩ። እግዚአብሔር ለምንድን ነው ግን? በጣም ነው የሚያናድደው። ደግሞ አንዳንድ በኩል እና ምሳሌው አሁን እዚህ ጋር የወለደ ሰው ያውቃል ለምሳሌ ኡሩጉዝ ሆኖ የሚያስጨንቅ ነገር የወለደ ሰው ያውቃል። ልጅነት አያውቅም። ለምሳሌ ኡሩጉዝ የሆነ ሰው ያውቃል። እዚህ ጋ ማለት ነው። ሲሚ መጀመሪያ እኔ እዚህ ጋ ግን መጀመሪያ ውርታ አብሽ እንደገባ ቤት እንደገባ ማለት ነው አስቀምጣ ለምንድን ነው ከእኔ እኔ ሳይመጣ እሷን ያገኛት ለምንድን ነው? እየተነጋገርን እንዲህ አይደለም ብላ አስቀምጣ ማውራት አለባት ወይስ የለባትም? አለባት። ከዛም በኋላ እሱ ያለውን ሰምታ መናገር አለባት። እሱ ደግሞ መጀመሪያ ቲክቶክ ላይ ለመለቀቅ የለበትም። ደግሞ እቺ ልጅ ርጉስ ናት። ደግሞ በቃ በሱ አሁን ሩታ በሱ እሱና እሱ ብቻ ነው የምትፈልገው። ያውቃል አይደለም። ለምን ቲክቶክ ላይ መለቀቅ አስፈለገ? በብሩታ ሳይናገር ለምን? እንጃ ግን ሁሉም ነገር ይታገርበታል። ደሞ ይ ሰው ደግሞ የሆነ ነገር ካየሽ ያ ሰው ላይ ታጃሽ። አሁን እሷ እኮ እርጉዝ መሆኗን እኮ በጣም እያስጨነው። እኔ አሁን የባለቤ እርጉዞ የባለቤቴ እናት በጣም ነው የምታስጠለኝ። በቃ እሷ አለማየት ብዬ ወደ እናቴ ጋር ነው የሚሄደው። በጣም እስከ እስከ ስድስት ወር ድረስ አዎ፣ በጣም እስከ ስድስት ወር ድረስ ያስጠላኛል። ምግብ ምናምን በቃ አሁን፣ አይ ውሮታ እንደዚህ ነው። በቃ ሰው ያስጠላታል፣ ነገር ፊትሽ ላይ ይመጣል። ምን ምን ላል እንጃ፣ ብቻ እግዚአብሔር ያግቻችሁ። እግዚአብሔር ለምንድን ነው እኛ እነሱን አይተን የወደድነው? ጌታ ሆይ፣ ስራችን ብንሰራ በስነ ስርዓት። አይ አይ ውሮታ ምን መረዳት አለበት። እርጎስ ናት እናቴ እኔ በሰው ነገር ላይ አልገባም ግን፣ ዝም በይ በእናትሽ። አሁን የራሴ የራሴ ጓዳ የራሴ ቆ ቆሻሻ እኔ ደግሞ ምን እንደሚመስልኝ ታውቃለሽ? ነገ ቅዳሜ ስለሆነ ወይም መለኛ ስለሆነ ሄዶ ጦረጦ ብር አስቀምጡ ለቱ ደስ ብለኛ መለኛው ብሄድ ደስ ስለሚለኝ አሁ በቤታ

እግዚአብሔር ኖ እየሰማኋቸው ነበረ፣ ግን ገስት ላይ አልገባሁም ማለት ነው። ትናንትና ግን ማለት ነው የነርተን ቪዲዮ አይተናል ሁላችንም። አንዳንድ ኮሜንተሪ በጣም እየገረመኝ ነበረ ስላቸው ወንድ ላይ እጅ አይነሳም አሉ። ግን እኮ እራሴ ይህ ነገር አታውር። በጌታ እዚህ ጋ እራሴ ለራሴ እያወራው ለራሴ ነው የሚጨነቀ። አታውሩ፣ የሌላ ቤት እዚህ ቤት እኔ ቤት አታውሩ፣ እኔ አልፈልግም አሁን ሌላ ነገር ይወስዱብኛሉ። ወይኔ አታውሩ። ከላስ ሚስቶ ባሎ ከፈለገች አትጨናነቁ። ኦኬ ሚስቶ ባሎ ከፈለገ እንደፈለገች ታርግ፣ እሱም ደሞ እንደፈለገ ያርግ። ስጀመር ደግሞ እሷ እኮ ተይ፣ የተናደደ ሰው እኮ ብዙ ነገር ያደርጋል እንጂ ቁስ የሚያስጨንቃል ለሄዳ ነገር አውሮ እስኪ በእናታቸው ራሴ ጨንቆኛል። ጭንቅላት ያሞኛል፣ ራሴ ያሞኛል። ወደ እንዲ አትጨናነቂ፣ አንቺ በሰው ሀገር ነሽ ነው ያለሽ። ወደ እንዴ ተያቸው፣ አንቺ በሰው ሀገር ማን ይጠይቅሻል?

ምንይ ዳስገን በጣም በገዛ ስልካችን መቸገር ነው። ዞሮ ዞሮ ውስ ዛሬ እንኳን በሰላም ይመጣሉ ብለን ተስፋ እናደርጋለን። ዞሮ ተስፋ ከመዳሜ ይጠብቃል። ጽሁፉ እያያችሁ እናንተ እንደዚህ ትላላችሁ። አንተ እሱ ስለተጣሉ ያንን ነው። ምክንያቱም ማለት ነው ፈጣሪ ከፈቀደ ነው ሁሉ ነገር የሚሆነው። አሁን እኛ ለምደር ነው የተቸገር ነው ታጨለለች። በጣም እኛ ልጆች ታጨለለች። እንደው የአራቱ ልጆች እና ታጨለለች። እነሱ ሁለቱ ተነጋግረው ከሆነ ችግር የለውም ብሩክና ሃይሚ ነግራት፣ ብቻዋን እየሰራች ነው ደግሞ በኋላ እሱ ቶሎ ተስፋ ከቆረጠ ደግሞ መናሷት እንዲህ በጣም ትናንትና እራሱ አይተሻዋል። የሆነ ፊቱ ልክ አይደለም። ሁሉ ሁሉም እራሱ ፊቱ ጠቁሯል። አይ ኖ ጠቁሯል፣ እንዳለ ጥቁር ሆኗል። በጣም ሁለቱም እኮ በጣም ያሳዝናሉ። እንደው ልክ ውስጥ ሆኖ ይሆን የሆነ ስራ ይሆን አልገባኝም፣ ግን አላውቅም እኔ እግዚአብሔርን አጠገቡ ብኖር እኔ እኔ እኛ ተመልካቾች እናንተ አታዩም፣ እንደ ብዬ ግልጹ ነገር ነብለት ወዲ ባለፈው ኮ ላይፍ ላይ ማለት ነው። ዜድ ራሱ በጣም እያለቀሰ ያን ዜድ የምትባለ ቅታ ጊለት በማርያም እኔ እንደ መዳም ክችን ውስጥ ተንበርክኬ እየለመንኩች ነው ብሎ ሜንሽን አድርገው ኮ ዩቱብ ላይ ተለቆ ነበር። እኔ አያዩም መሰለኝ እንጂ በጣም ብዙ ሰው እኮ እያለቀሰ ነበር። ስልክ ምንድን ነው? ምን አሉ ወንድሞቹ ስልክ እንትን ላይ ዩቱብ ስልክ ሁለታቸውም ስልክ ዘጋችሁ ብሎ እያወሩ አደለ? ኦኬ። ስልክ እኮ ስልክ አያዩም ነው እኮ። አሁን ቢያዩ እኮ እስከዛ ድረስ ሆነ እንደዚህ ሰው ሲያለቅ ሲጨነቅ ውስጣቸው በቀግራ ይገባቸው ነበር። እኔ ስልክ አያው መሰለኝ፣ ግን እንደዚህ ረን ያላቅም ደግሞ ብሩክ አንዳንድ ጨጓራ ያመኛል ስለሚል እንግዲህ እግዚአብሔር ይሆናቸው እንግዲህ

ሁለቱ ቢሆኑ ሁለቱ ቢጨቃጨቁም ቢተው ሆነ ይስማማሉ። ግን አሁን ሌላ ሰው መሀላቸው ስለገባ ነገሩ እየተባባሰ ነው። መከራችን ይህችን ልጅ አትፈልግም። አሁን ማለት ነው እኛ ኮ ተመልካቾች ማለት ነው ለምን ግድህም ሁላ ኮሜንት እየተጻፈላቸው ለእኛ ስለምን አያዝኑልንም ላሉ አንዳንድ ኮነት እሱ እየማለ ነው ውድ ሰምተሻል፣ እየማለ ነው። ብሩኬ ማርያምን ከዚህ በኋላ እያለ ነው። እንግዲህ በውሸት አይምልም። እሱ ደግሞ ሁሌ ማርያምን ይላል፣ ግን የእውነት የለውም በሀይል ማንኛውም ሰው እኮ እንደዚህ በቃ ትግስቱ ሲያበቃ ይምላል። ግን መማሉ እንዳለ ሆኖ ደግሞ መታረቃለገባሽ ያንማልክንሽ እሱ እነሱ እኮ ይታረቃሉ። ዞሮ ዞሮ እኮ አብሏል ወንድምዬው እኮ እነሱ አይለያዩም ብሏል። መታረቅ እኮ ይታረቃሉ። ግን ሆነ እንደዚህ ይጎዳሉ፣ ለጤናቸውም ጠዋዘ ለምንገስ ሲበዛ እንዴ ትናንት ቡሩክ አይተሸዋል ፊቱን ምንደሚ እንዴ፣ ምን ነው እነሱ ከተጎዱ በኋላ ነገሮች ነው። እሱ ደግሞ ተሰቃየ ያሳዝናል እግዚአብሔር ሁለቱም ምን ውስጥ እንዳሉ አይታወቅም አይደለም ሀይሚ የፈለገችውን ልጅ ልጅቷ ማቃጣል ብቻ ነው የፈለገችው አሁን ልጅቷ ጋር እንዴት እንደምታወራ የምትፈልገው ልጅቷ ዱሮ ግን እናተ ዱሮ በአብረሽ ቤት እኮ ሀይሚ ስትመጣ ማለት ነው። ሆነ ጊዜ ስቆ ተሰጣቸው ለሙቤ እና ኤፍሬም። ሆነ ጫማ አዳንተሽ ገዛሽ ተብላ ኮሜንት ላይ አልቅሳ ነበር። ታስታውሳላችሁ እኮ ዱሮ እኮ በጣም እኔ እንጃ። አሁን ኮንፊደንስ በጣም ነው እያደገ ሴት። ድሮ ግን እንደዚህ አልነበረችም። ማርያ መልክ ውስጥ ገብታ መሰለኝ ይ ምን አገኘሻ እኮ ሩራሱንሌላ የተለዩ ሰው አገኘሻለሁ እኮ ያው ሲናደድ ነ እንደዚህ የሆነችን ሀይሚን አላውቃትም ብሏል። እንደዚህ ሆነሽ እንደዚህ ሆነ ሲናደድ ብሏል። ወይስ ያ ነገር ጀምረሻል እንዴ ብሏል ተናዶ ነው ግን ከአሰብክ እንደዚያ ከአሰብክ አዎ፣ አለች። አዎ ከአሰብክ ነው ያለችው አሁን። እና ከአሰብክ እየተመጣላችሁ ነው ትላላችሁ። ሀይም ብሩክን ሳይሆን እኛን ነው መበቀል የያዘችው፣ አላወቃችሁም? ኧረ እኛ ምን አደረግን እኮ። ይችላል ሰላም እንደዚህ እንደምንም ብሎ አላ ሰላማቸው። እኔ መጀመሪያ ጽፌያለሁ መጀመሪያ ጽፌያለሁ እኔ ታው ብሩክ ኧረ ብሩኬታው ሀይሚ እስከ እኛ ነው የምታጨለለን ብያለሁኝ። ታው ቡታዥራ እያለ ብላቸዋል። ልክ ነው። ኮቬንቶች አሁን እንግዲህ እስከ እኛ ነው ብላቸዋል። ታው ኧረ እስከ እኛ ነው የምንጨልል ነው። ታው አጨለለችኝ። ቀላል አይደለም፣ በየኩሽ ነው በየምኑ እያግመተማት ያደረጋሻ በጣም ውድና ሰው መውደድ በጣም ከባድ ነው። እንግዲህ እስኪ ሁላችሁም በጸሎት በዱ አስቧቸው። መልካም ቀን እህቶች። ዛሬ ጅምዓ እንግዲህ ምንም ነው